አስብ አሁን ልጅ እጃችን ላይ ሞታ ቢሆን ኖር። እኔም እኮ እሱን እያሰብኩ ነበር። መች ነው ግን ቤታችን ከችግር የሚወጡው? የተፈጠረው? ኧረ ተይኝ እስኪ እናቴ ሆ መሀል ቤት እኮ ልጅቷ አምልጣ ነበር እኮ። ቆይ ምንድን ነው የተፈጠረው? ያው ልጅ ይሄ ለእንቅልፍ የምትወስደው መድኃኒት፣ በፍሌቨር ነው ማለት ይቀፍጣል። እና ስታገኝልሽ እንዳለ ስብስብ አድርጋ ቃም። ወይኔ ጉዴ! ለምድ ነው የምናወሩ ስለ ትላንት ማታ? በጣም ይቅርታ። አረ እንደም የዛች ጦሰኛ ቤቲ እንደዛ መሆን ሀሳቧን አስቀይሯት እንጂ ስትብሰለሰል ነበር። ምታድ ኪራበና ተነፍሲ እኮ ተጨነቀች። አይዞህ ዘንድሮ እንደ ሀገር ነው የተጨነቅ ነው። ምን ባስ እንጂ እንደ ወንድነታችን ይዞን እንጂ አሁኑ ጉልበታችንን አቅፈን ነበር ማልቀሴ የነበረብን ቻረተው። በእናትህ ቆፍጠን በል። ሲያስጠላ ቆፍጠን። በዚህ ቃል ብንጽናና ነው የሚሻለው። ሚስቶቻችን ተሰቃዩ እንዲያ እሱ የተቀደሰ ሀሳብ ነው። ቀፎሽን ካልኩሽማ ነገር ነው። ባለተዳር ነኝ። ቀለበት የታየ። ይሄ እድለኛ ማን ይሆን? አዳሜ ነዋ። እናት ምንድን ነው? እንዳዲስ መጀናጅን ጀምራችሁ? እኮ የምረጡ እንቅስቀሳቸውን አጧወጠሁት እኮ። እኔ እኮ አሁን እንደዚህ የፍቅር መቀስ ሞልቶ እንዴት ነው ሰው መጥበስ የሚችለው? ዝም አትላቸውም? እኛ የሙከራ ስርጭት ነን ማለት ነው። እሱን ተውትና፣ እኛ ብንለቃችሁ አትለቁ ነው። እኔ ያዳንቺ ባዶ፣ እኔ እኔ ደግሞ ከአንቺ ጋር ሙሉ ሰው ነኝ። እና ታዲያ ለምን ዛሬ ቤት ውስጥ ቆንጆ ጊዜ እናሳልፍ? ምን አይነት ይኸውላችሁ፣ እሱን እኛ እናሳየው። በቃ ይኸውላችሁ፣ የተነሱ ሀሳብ በጣም ቆንጆ ነው። ሰምቼዋለሁ፣ አድምቼዋለሁ። ይኸውላችሁ፣ እነሱም አዲስ ስለሆኑ ማለት ነው ከእኛ በጣም ብዙ የሚማሩት ነገር ነው። በጣም ብዙ ነገር ይማራሉ። አለን ህይዋን አልነበረችም። ሴቶች በቃ ፊደል መጎርጎር ይመቻቸዋል አይደል? ያው ህይወት አይደል

አልሽ። እንደምን ነው እንደ ወርቅ ያዟታልሽ። እንደዚህ ካልሽ ደግሞ ልጅሽን ሰብሰብ አድርጎ መያዝ ነው እንግዲህ። አፍሽን ዝጊ፣ በማያገባሽ ገብተሽ አሳርሽ እንዳበይ ታቴ። አንቺ ትቆያለሽ መሰለኝ፣ እኔ ገብቼ ልተኛ። ያቺ ጦሰኛ ልጅሽ ደግሞ ለሪቱ ሙሉ ስታሽከረክረኝና ስታላዘንብኝ ያደረችው፣ እሷን ሳስወጣ ሳስገባ ሳበላ ሳጠጣ ሳሸና ነው ያደርኩት። እናቴ ይደክሞኛል። ምን አርሻ ነው እንደዛ በላ አንተ ወደ ስራ ሂድ። እኔ ደግሞ ምህሩን ነው የምፈልጋት። መቅረት አያስፈልግም። አንተ ወደ ስራ እሺ። መቼ

እንኳን ደህና መጣችሁ። ሰብስክራይብ ላይክ ሸር በማድረግ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁኝ። እሱ ምንድነው ጽናት ድራማ ክፍል መቶ ከአንድ ቁጥር ጀምሮ መቶ ደርሰናል። ዛሬ መቶኛ ክፍል ደርሰናል ማለት ነው። እሱ ምንድን ነው ካላችሁኝ እንግዲህ ዛሬ በጣም ከባድ ነገር ነው የተፈጠረው። እሱ ምንድን ነው የቤቲ እናት መታለች ማለት ነው፣ ከነ ኪራና ጽናት ቤት እሱም ምንድን ነው በባለፈው ጽናት ያው ስለተናደደች ግን ያው እንደው ብቻ ዝም ብላ እንትን መስሏትኝ ከናኒ ጋ ሆና ማለት ነው፣ ሻወር ቤት ቤቲን ናኒ ጋ እንትን ብለው የሆነ ካሜራ አድርገዋት ነበረ ይመስለኛል። እሱን ቪዲዮ ናኒ ልካላት ነው ይመስለኛል ማለት ነው እንግዲህ ለሌላ ሰው ልከዋት ልከሆኑ መሰል እንግዲህ ዛሬ የቤት እናት እሳት ለብሳ እሳት ጉርሳ መታለች ማለት ነው። ብትንን ያረገችው በሩን ሁሉን ነገር። እና ጽይ ደግሞ ዛሬ በጣም ምሮባታል፣ ብቻ ሳትሆን ምሮ እየራሱ አባ ነው የመሰለች። ኦ ማይ ጋድ። ባለፈው አሟት ነበረ፣ ዛሬ ተችሏታል። ያው እንግዲህ ቤቲ ኦቨርዶዝ ከይና ውስዳ ብዙ ወስዳ ያው ታመማ ነበር፣ ሆስፒታል ሄዳ መታ ነበረ። እና ዛሬ ምሩዬ ከነጽናት ቤት መጣ ቤቲን ትጠይቅ ቤቲን ጠይቃት ምናምን ዘው ዘና ፈካ እያሉ ነበረ እየተጫወቱ። በጣም አሪፍ ጊዜ ነበር ያሳለፉት እላችኋለሁኝ። እንግዲህ ያው ኪራና እንግዲህ ባርኮትም እያወሩ ነበር፣ እየተመካከሩ ነበረ እየተጨዋወቱ ነበር ምናምን ስለ አንዳንድ ነገር እንደው ትዳራችን፣ ሕይወታችን ወደፊት ፍቅር ለከህን ያክል መስዋዕት እንዲያስከፍላል እንዴ እያሉ ማለት ነው። ብዙ ነገር እየተመካከሩ ነበረ። ያው በኋላ ሄዱ ወደ ቤት ወደ ቤታቸው። ወንዶች ውጭ ላይ ያወሩ ነበረ፣ ሴቶች ደግሞ ከቤቱ ነው እያወሩ ነበር። መጨረሻ ላይ ለምን ሄደን አብረን አንጨዋወትም ብለው ሄዱ ቤት ውስጥ። ከቤት ደረሱ ያለውን ነገር ተጫወቱ ማለት ነው። እዚህ ጋር ደግሞ ሌላ ፍቅረኛሞች፣ ሌላ ጥንዶች ደስ የሚሉ እንትን እያሳለፉ ነው። እነሱም ናኒ ማለት ነው እና ዋይገድ እላችኋለሁኝ እና ከዛ መጨረሻ ላይ ለምን ሶስተኛ እነሱንስ ጥንዶች አንጠራቸውም ተብሎ ማለት ነው እና ክብሮ ምን ከዛ ጠሯቸው ከደወለላቸው መጡ። በአጠቃላይ አንድ ላይ ተሰበሰቡ ማለት ነው። እዚጋ ያሉት ፅናትና ኪራ፣ ምሩና ባርኮት ናቸው ማለት ነው። ከዛ ደግሞ እንትና የተጨመሩ በኋላ ላይ ከዛ ሶስት ጥንዶች አንድ ላይ አያምሩ! የእውነት በጣም ነው ደስ የሚሉት ፍቅራችን ያዝልቅላችሁ በሏቸው እስኪ ቤተሰቦቼ። እና በጣም አሪፍ ጊዜ እያሳለፉ ነበረ አሳለፉ፣ በደስ የሚል ታይም። ከዛ ምንድን ነበር ጌም ነበር የሚጫወቱት ካርታ ጌም። ከዛ የተሸነፈ ጨዋታውን ያላቸነፈ ይጠጣል ማለት ነው፣ እንትን ወይን ቅጣቱ ይጠጣል። ከዛ ጠጡ ማለት ነው እንትና፣ ከዛ ሲጠጡ ሰከረች ማለት ነው ይህ ሴት ሰካራ አስቸጋሪ ነው ትላላችሁ። እና ሰከረች ምናምን ብቻ ጥሩን እንትን አልነበረችም። ከዛ ቤታችን ወይ በማግስጧ ስትነሳ ያው ስካር ደውቋታል። እዚህ ጋር አእምሩዬ ያው ትንሽ አሟት ነበረ ምናምን ግን ያው ተሽሏታል። ወደ ስራ ሊሄድ ነበረ እና ስራ ሊሄድ ነው ወይ ቆንጆ ምናምን ሲላት፣ ኦኬ ሂድ፣ ችግር የለውም ግን ምንም ስራ እንዲያሰሪ ምናምን አላት ላችኋለሁኝ እዚህ ጋር ደግሞ ጽናትና ኬራ ስለ ቤቲ ጉዳይ እያወሩ ነበረ። እንደወች ልጅ ያንን መድኒት ነው መሰዷ። እናኒ ባታያት ኖሮ የሶሶ ብት ሞትብን ምን ልንል ነበረ? ፈጣሪ ያወጣን እያሉ እያወሩ ነበረ። ከዛ እዚ ጋር ያሁ ጌሙ ጨዋታ ላይ ነበሩ። ጌማቸውን ፏፈሻ አድርገው ተጫወቱ ላችኋለ። አሪፍ ታይም ነው ያሳለፉት። በጣም ደስ የሚል ጊዜ አሳለፉ እዚህ ጋር እንግዲህ የቤቲ እናት መጣችና ናኔን እናቴ፣ በሩን እንዴ ተውንጁ ናም ትራት አንቺ ምን አባሻለችና ናኔንም ሞራኗን የሚነካ ነገር ሰደበቻት። አንድ አንድ ሰዎች እናንተ እንዴ ካማጎን የሚያውቁ ከሆነ ቀድሞ ወደ ማጎናችሁ ለመንካት ነው ሰው እንት የሚለውና፣ እሷን አልፋ ገባች። ምክራና ጽናት እንዴ ተኙ፣ እናቴ ብርድ ልብሱን ነው ከላያቸው ላይ ሙሽ ልቅ ያረገቻት በስማ ከዛ በኋላ ታውት ቀወጠች ማለት ነው ቤት ውስጥ ከዛ ምንድን ነው የተፈጠረው ብሎ ኪራ ጠየቃት ግን ከባድ ነው እሷን ቪዲዮ ደርሷት ነው እየተንከባከብኩልሽ ነው ልጅሽ እና አለት እየተንከባከብኩልሽ ለዚህ ነው እና ምን አለች ተቆጣችላችኋለሁ እንግዲህ እዚህ ጋ ደሞ እንትና እናት ነች